በጎፍቀደኝነት ሰዎች ጊዜያቸውን እንዲሁም ደግሞ ገንዘባቸውን ያለምንም ክፍያ ያለምንም ጊዜና ገደብ ሳይቆጥቡ ለሰዎች የሚሰጡት መልካም አገልግሎት ነው። በኢትዮጵያ የበጎፍቀድ ፍቃድ አገልግሎት ከተጀመረ በርካታ ስራዎች ተሰርተዋል። በነዚህ ስራዎች እንግዲህ በተለይም የአቅመደካሞችን ቤት ማደስ፣ በአረንጓዴ አሻራ፣ በተለያዩ የከተማ ስራዎች በርካታ ወጣቶች እንዲሁም ደግሞ ግለሰቦች ሲሳተፉ እንመለከታለን። በተለይም በጠቅላይ ሚኒስትር አብይ አህመድ አነሳሽነት ይህ በጎ ፈቃድ አገልግሎት በፖሊሲ ደረጃ ተቀርጾ ስራ ላይ መዋል ከጀመረ ወዲህ እንደ ሀገር የመጡ ለውጦች በርካታ ናቸው። ሰላም ጤና ይስጥልን። እንዴት ቆያችሁ ተመልካቾች? ዛሬ አዲስ ቀን ብሔራዊ የበጎ ፈቃድ አገልግሎትን አንስቶ ያለፉት አመታት እንደ ሀገር እንደ ኢትዮጵያ የተገኙ ውጤቶች ምንድን ናቸው ሲል ያነሳል። በተለይም በበጎ ፈቃድ አገልግሎት ወቅትን ጠብቆ ሲሰራበት የነበረው ይህ የበጎ ፈቃድ አገልግሎት አሁን ላይ ከክረምት አልፎ በበጋውም እየተሰጠ ይገኛል። ይሄ ምን አይነት ስኬት ተሳክቷል፣ ምን ውጤት አስገኝቷል ስንል በአዲስ ቀን የሀገር ጉዳይ ጠይቀናል። ይህንን ጉዳያችንን እንግዳ ጋብዘንም ሀሳብ አንስተንበታል። እንድትከታተሉት እንጋብዛችኋለን። እነዚህ መረጃዎቻችንን በኢቢሲ የዜና ቻናል እንዲሁም ደግሞ በዶት ስትሪም ማግኘት ትችላላችሁ።